ይሄ ስላልተጠራ ስም አልጠራም። እኔ ድቦዬ ከሰመሻ እና እኔም ስለሰበይ ስም አልጠራም። አንዳንዴ መከበር የማይወድላቸው ሰዎች አሉ። ክብር የማይወድላቸው መከበርን እንደ ፍራቻ የሚቆጥሩ ስታከብሯቸው እንደ ተፈሩ የሚያስቡ ማለት ነው። ምላስ ለሁሉም ነው የተሰጠው፣ ለኔም፣ ለእናንተም፣ ለሁሉም። ማንም ሰው ይሄ ፕላትፎርም ከፍቼ የፈለጉትን ነገር ማውራት ይችላለሁ። ሌላም ሰው እንደዛ ማውራት ይችላል። ማጨቅየት የተፈለግ ደግሞ ምላሴን አጨቅየችው ማይታችሁ ይችላል። አውርቼ ተሳድቤ ከዚህ በፊት መሳደብ ደግሞ ለማንም ሰው የመሳደብ ይሄ የድድብና ሌቭል ሊለያይ ይችላል እንጂ ማንም ሰው መሳደብ ይችላል። ማንም ሰው አፉን ከፍቶ ትት የት ማድረግ ይችላል። ምንድን ነው ሶሻል ሚዲያ ነው፣ ሁሉም እየተነሳ የፈለገውን ነገር መናገር ይችላል። ሁሉም የተነሳ ግን ስድብ ያዋርዳለን። ስድብ መሳደብ፣ ላይክ ስድብ ስሳደብ እየተዋረድኩ ነው የመጣሁት። አልከበርኩበት ቱቢሆንስት። የምር ለመናገር ከሆነ ስድብ ያዋርዳል በሚለው ይዘነው ዝም አለን እንጂ አለመሳደብ እዚጋ ባይዘው ወይ ስድብ አለመቻል አይደለም። ማንኛውም ሰው ስድብ ይችላል። ማንኛውም ሰው እዚህ ጋር ወጥቼ ያለ ነው ዲቦራ ስለማትናገር ስድብ ስለማትችል ስለምትፈራ ምናምን። ማንም ምንም አያመጣም። ማንም ምንም ሶሻል ሚዲያ ላይ ቆይቼ ተረዳሁት ነገር ቢኖር ማናችሁ ምንም እንደማታመጡብኝ ነው። ማንም ሰው ምንም እንደማያመጣብኝ ነው። አሁን ክሊር ሆኖ የሚታየኝ ማንም ሰው ምንም፣ ማናችሁ ምንም ብትሉ ምንም አይመጣም። እና ያ ሄሎ። እና ምንድን ነው አሁን ለማለት የፈለግኩት እኔ አልነበርኩም በሰዓቱ ለጊፍት ስስገበገበ የነበረው እቺ መልክት ብቻ እቺ መልእክት ነው መፈልጋት እኔ አይደለሁም ስስገበገብ የነበረው አሁን ጊፍት ስለቀረ አንበሳ ስለቀረ ልትበሉኝ እንደዚህ አትነሱ። ፕሊስ ፕሊስ ጊፍቱ ስለቀረው አንበሳው ስለቀረ የበላሹን እየተፋሽ ስለሆነ እያዳሜ አትበይ። እኔ ላይ አትበይ። እኔ ላይ አይደለም የቀረ ነገር ስላለ ወር ወር የሚሉት አንበሳዎች ስለቀሩ እኔ መንገድ ብሎክ ስላደረግኩ ብላችሁ አትነሱ። የለም አንበሳ በቃ የለም። በጊዜው የነበረ ነገር ነበር። የለም አንበሳ ከሆነ በኋላ የለም እድሜ ለእኔ ኩራት፣ እድሜ ለእኔ መንቀባረር በይ፣ እድሜ ለእኔ መንቀባረር፣ አንበሳ ያገኘሹ እንጂማ እንደማንኛውም እየርኩማ መጋደም ሴት ብሆንም ኑሮ ለእኔ ማን አባቱ ነው ከኔ ጋር ተጣልተው አንበሳውን የሚያፈስ እየርኩ መጋደም። አንዳንዶቻቸው እንደምታስቡት ቺፕ ሴት ብሆንም ኑሮ ማንሄድ አንበሳውን የሚያፈሰው ቴል ሚ ፎር ዋት ሪዘን የትኛው ነገር ነው አንበሳ የሚወርደው? ቺፕ ኮንሽኮ እንደ ቺፕነትሽ ነው ሰው ማሬጅ የሚያደረግሽ ሀንድል የሚያደረግሽ፣ እንደ ቺፕ ወይነትሽ እንደ ቀለልሽው። ስትከብጅበት ግን አንቺን የአንቺን አቴንሽን ለማግኘት ከአንቺ ጋር ሰላም ለመፍጠር መክፈል ያለበትን መስዋዕትነት ይከፍላል፣ በገንዘብም በጭንቅላትም በምንም እና እንደተባልኩት እንደምባለው ቺፕ ሴት ወምሮ ዳት ማች ጎፋር መሄድ አይጠበቅባቸውም ነበር፣ አይጠበቅበትም ነበር። አንበሳው ስለቀረ አንበሳው ስለቀረ፣ አንበሳው በሚሰጥ ሰዓት አንበሳው ቀርቶን፣ ይቻላል ታይምስ ነው የሚሆነው፣ ሁለት ጊዜ ሆንብኛል። አንበሳው እየተሰጠ በሚሰጥ ሰዓትም ተነስተውብኛል፣ አንበሳው ሲቀርም መረተው እንደዛ ወርካውታ ሱነት። የምሬ ነው ከልቤ ነው የምናገረው። እና በሰአቱ እኔ አይደለሁኝም የምናስለው የነበረው እኔ አይደለሁኝም። ኢትዮጵያ ከመጣ ሁሉም ነገር አድርግልሃለሁ ኢትዮጵያ ና ስል የነበርኩት እኔ አይደለሁም ቺፑ ማን ነው? እኔ እኔ የጠበርኩት አልፈልግም ብዬ ስጣለ የነበርኳት ሴት ነኝ። ቺፑ ወይስ አንበሳ? ከወረደላቸው በኋላ ፕሮፋይል እናርገው እንደዛ እናርገው ይምጣ ኢትዮጵያ ሲሉት የነበረው ሁዝ ቺፕ ዋን፣ ጋይስ ሁዝ ቺፕ ዋን፣ አስቀምጡት ና እንት ላይ ሚዛ ላይ አስቀምጡት። ና ማን ነው ቺፕ? የትኛው ነው ቺፕ? አንበሳ አልፈልግም የፈለገው ነገር ይቅርብኝ ብሎ ነገሮችን ሲያስወጣጣ የነበረው ሰው ነው ቺፕ ወይስ አንበሳ? እንዳንበሳ አውርደልኝ ብሎ ፕሮፋይል ካልተደረገ ኢትዮጵያ ካልተመጣ ብሎ እሪ በከንቱ ሲል የነበረው ነው ሰው ቺፕ። ኮንፊውስድ ኮንፊውስድ ስለሆንኩ ነው። ፖይንት ያዙ ለኛ ዚቃ። ለምን ኮንፊውስድ ያደርገኝ ምንድን ነው ቺፕ? እንዴት ነው አልገባኝም። ሰው እኮ ገንዘቡን ስፔንድ የሚያደርገው በጣም ብዙ መስዋዕትነት የሚከፍለው ኤክስፐንሲቭ ለሆነ ነገር እና እንደዛ ለማለት ነው። አንበሳው ስለቀረ እንደ ውሻ አትጩ። ኦኬ፣ አንበሳው ስለቀረ እንደ ውሻ አትጩ ውሻ ውሻ ትጩሁ። አንበሳው ስለቀረ የዳይቦ አንበሳ ስለቀረ አትደረሱ፣ አትደረሱ፣ አትደረሱ። የምሬ ነው። ልረገጥም ስድብ ካካ ነው ወይ ስድብ አልሳደብም፣ ላይ ስድብ አልሳደብም። ግን ሰው እንትን እንዲህ እንፈልጋለሁ እንዲህ አመዛዝን ስለምፈልግ ነው የምናገረው ስለ ጅጂ ደግሞ ስለ ጅጂ የተናገርኩትኝ አሮ እኔ ረጋ ብዬ ስናገር ከዚህ በፊትም ባለፈው ረጋ ብዬ ተናገር ከነ ሙሉ ቤተሰቦቻቸው ሲጫቸው ነበር። አንድ ላይ የፊዮር ፊር ሜምበር ጋይስ ሙሉ ቤተሰቦቻቸውን ይዘው መተው ዛቻው ላ ነበረብ የእኔ ረጋ ብሎ መናገር ዋይ ምን እንደሚያናድድ አላውቅም። በክፋትም አስቤም አልነበረም የተናገርኩት። እኔ ረገጫ ካካ ነው። ስድብ ባለጌ ነው፣ ስድብ ያረክሳል። አትሊስት ነቃ ደንገጥ እኔ በጅ አሁን ትላንት ስድብሽ ና ይሄን ነው የምፈልገው። አሁን ነቃ ብለሻል። ፈታ እንድትልኝ ነው የምፈልገው ፈታ ትክስክስክስ እንዳት ነው እንጂ በክፋት አይደለም። አንቺ እንዳሰብሽ በክፋት አይደለም። ቀውትላንታ ገብተች ጠዋት ስነሳ ይሄ የድሯን ጅጅ ፈታ ብለሽ ማለት በቃ የምፈልገው እና ይሄን ለማለት ነው። በጣም አስቆኛል። አንዳንድ ያልሹ ነገር ታሰት እናልፈዋለን። በከ ጊዜ በጣም ብዙ ጊዜ ለአንበሳ ብለሽ አልሸጥሽኝም። ለአንበሳ ለገንዘብ ብለሽ አልሸጥሽኝም። ሰው ሬስፔክት ማይንድሽን ስላትሸት ሽ በሰዓቱ ሪስፔክት አደርግሻለሁ። ብትሰድብኝም አሁን እዚህ ጋር ወጥቼ አንቺ ላይ ክፉ ነገር መናገር አልችልም። ቢኮዝ ያ ጊዜ ያ ሁላ ሰው ነው፣ ቆይ ያ ጊዜ ያ ሁላ ሰው በአንበሳ ምክንያት ሲሰድብኝ፣ አንቺ ግን ከጎኒ ነበር የቆምሽው። እንደውም ጠበቃ እንደዚህ እንትና ብታናገር እንትና ብታናገር እንትና ብታናገር እያልሽ ነበርና እኔ ማይንድ ያለኝ ሰው ነኝ። አስተውላለሁ፣ አስባለሁ ጭንቅላት በጣም ብዙ ጊዜ ብዙ አይነት አጀንዳዎች ተነስተው አስተያየት ሰተሽ አታቂ፣ ሰድበሽኝ ተናግረሽኝ አታቂ። እና ማስተውል ሰው ነኝ። ጭንቅላቴ በዚ ይሰራል። ይሄ አይምሮ አይምሮ ሊሰራ እንጠቀምበት እናስብበት የተፈጠረው ነው። አስባለው በክፋት አለ ለምን የተናገርኩትም የነበረው ትንሽ በእርግጥ ሰው ብዙ ሰው ለም በውስጥ አልነገርሻት ምናም ብሎኛል። ግን በውስጥ መናገር ትችል ነበር ግን ጀስት ኖርማል ኮንቨርሴሽን ነው ብዬ ነው አስቤ እዚህ ጋ የተናገርኩት ሸርሙጣ እሷን ነው የሚያዋረዳት ብትለኝም እሷን ነው የምትዋረድበት በተሳደበችው ነገር በተናገረችው ነገር እሷ ናት እንጂ የምትዋረድበት እኔ ምንም ሆኖ ነገር የለም እኔ ለምሳሌ የሆነ ሲሆን ነገር የሚለኝ ሲለኝ ማለት ነው መናደድ ምን ያናድደኝ ያ ሰው በተናገረው ነገር ይዋረድበት እንጂ ካልሆንኩኝ የተባልኩትን ነገር እስካልሆንኩ ድረስ ምንም ያናድደኝ ነገር የለም እረጋ ብሎ ላይፍን መምራት ነው እንጂ ፀዳ እያላችሁ ፎ እያላችሁ መምጣት ነው እንጂ የምሬን ኮ እስካልኩ ድረስ የተባልኩትን ነገር የሚያናድደኝ ነገር ምንድነው in the first place በሞኝነት የተናደድኩበት ጊዜ ይቆጨኛል። ዋይ ለምንድን ነው የተናደድኩት? because if you are not you don't have to defend yourself. ቃሉን ዲፌንድ ለማድረግ መጋጋጥ አያስፈልግም። ሸርሙጣ ስትባሉ ነ ሸርሙት አይደለም ዋይ ሃፍ ቱ ዲፌንድ። አይደለሁም እኮ እኔ እንደዚህ ለምን ያላችሁ ነው ያላችሁበት። ተዋረዱበት፣ ባላችሁበት አፋችሁ እናንተ ተዋረዱበት። ቆሻሻ አፍ፣ ባለጌ አፍ፣ ጭቃ አፍ እንዴት ያስጠላል! የምታወራው ንግግር እንዴት ነው የምትደብረው፣ ከመባሉች ኦ ዋው የዚች ልጅ ንግግር። ስድብ አያስከብርም፣ ስድብ አያስከብርም። እኔንም አያስከብርም፣ ቤተሰቦችንም አያስከብርም፣ የሚያዩኝንም ሰዎች አያስከብርም። ይሄ ላይክ እኔን ሪስፔክት አድርገው የሚመጡትንም ሰዎች አያስከብርም። እኔ ብሳደብ ብዙ ለካ ይች ልጅ እንደዚህ ናት እንዴ? ያሌ ሰው ነው ይበዛው። ስናገር እኔ ስሳደብ ይች ልጅ እንዴ ታወራለች እንዴ ይች ልጅ ባለጌ ናት እንዴ? እንደዚህ ለው እንጂ የሚያስብለኝ ለው እንጂ የሚያስብለኝ ዋው ዲቦራ ስትሳደብ እኮ ኧረ ኧረ። አያስብለም አያስብለም። ነውረኛ፣ ባለጌ፣ ስድ ነው የሚያስብለው። እና እንደዛ ስለሆነ እንደዛ ስለሆነ በስድብ አይደለም መናገርም፣ ካለብኝ መናገር የምፈልገውን ነገር ማስተላልፈው። ከዚህ በኋላ ብዙ ልናገራቸው የምችላቸው ነገሮች ይኖራሉ። በስድብ ሳይሆን ፖይንት ይዤ ነው የምመጣው። ነገራችሁ ፖይንት ይዤ አስረዳችኋለሁ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብዬ ነው እንዲሁም አስረዳችሁ ስል እኔ ራሴን ማስከበር ብዬ ልቆጥር አልችልም። ማስከበር አይደለም ይሄ፣ ራስ በጣም ራስ ማውረድ ነው። ሰው ሲሳደብ በጣም ይወርዳል። እናቴ ትሙት፣ እኔ ወረድኩ። እኔ ስሳደብ ራሴን ነው ወርጄ ያገኘሁት እንጂ ያ የተሳደብኩትን ሰው አወረድኩት ነው። ራሴን ነው ወርጄ ያገኘሁት ራሴ። ስለዛ ያላችሁን ፍልጎ ይሄን ነው እና አንበሳ የቀረባችሁ ሰዎች ፕሊዝ፣ እኔ ብላይ ማድረጋችሁ ናቁ

ለማስተፋት ደግሞ ሞክሬ ያለው ግን ብዙም አልቻልኩም እንጂ ቢኮዝ ኦልሬዲ የተበላ ነገር ስለሆነ እንጀራ በጥብስ በክልፎ በምናምን መልክ ወደ አጋሰስ ገብቶ ስለሆነ ሊወጣ አይችልም። የገባ ነገር ደግሞ የወጣው አቬለብል የሆነ ወጥቷል። ግን ሌላው አቬለብል ስላልሆነ መከርቷል። ያን ደግሞ አክሰብት አድርጌዋለሁ። እንደዛ ነው፣ እንደዛ ለማለት ነው። እና እንዴት ናችሁ ግን እንዴት ናችሁ? እንዴት ናችሁ? ደህና ናችሁ ወይ? ደህና ናችሁ ወይ? አይ እኔ ምንም ማያገባኝ ወይ እኔ አግብቶ እንዳለም ባይዘ ወይ እኔ ምን ተባልኩ ተሽጦ ምናም ምናም ስለተባልኩ ላይክ ማይሆን ነገር ስለተባልኩ እኔ ሳልሆን እኔ አይደለሁም እንደዛ ያሆንኩት የተስገበገብኩት ለጊፍት ለጊፍት ብላ እንዲህ የምታደርግ እንዲህ የምታደርግ የማለት ሞራል የሌላችሁ ሰዎች ፕሊስ እንዳትኑ። ቢካዝ የሪል ትሩ ከለራችሁ በዝች ድራማ ውስጥ ትሩ ከለራችሁ ወጥቶ ስላየሁት ያን የማለት ሞራል ሌላችሁ ያልኳቸው ያሉት። ቢካዝ ያን የማለት ሞራል ያለው ሰው ለጊፍት ብሎ ማያስገበገብ ሰው ነው። ለጊፍት ሰውን ሊበላ ማይደርስ ሰው ነው። ለጊፍት ተብሎ ለገንዘብ ተብሎ እዚህ ጋ ለቅራቅንብ ጊፍት ተብሎ ኢትዮጵያን አምናሁርን ሲል የነበረው ሰው ነው ቺፕ ተራ ሰው ቀላል ለመገኘት ቀላል ቺፕ የሆነ ሰው ያ ሰው ነው ወይስ አልፈልግም ብሎ ብዙ ድራማ የፈጠረ ሰው ነው? ለማለት ያክል እንጂ ለመጥፎ ነገር እንዳትወስዱብኝ፣ ፕሊዝ እኔ ክፋት እንዳትወስዱብኝ። ኢትዮጵያ ኢትዮጵያውያን ብታረዱ እኔ ክፋት የለብኝም። ሰው እኔ የምናገረውን ነገር በሌላ ነገር ይወስዱብኛል። እኔ የምናገረውን ነገር በሌላ ነገር ለምወስዱብኛ ለ ለምንድን ነው የሚያናድዳቸው አለ? ለምን ነው የሚናደዱት ግን ወይም ለምን ነው የሚያናድድ ለምን ነው ነው የሚያናድድ ነገር አለ? ላይክ አንሌስ አንበሳው ስለቆመ ካልሆነ በስተቀር ምንም ያናደዳው ምን አደረኩኝ? ስለ እኔ አስገብቶ የሚያስወራ ነገር ምን አደረጉ? አለስ አንበሳው ስለቀረ ካልሆነ በስተቀር የወላ ጩኸት እንደ ውሻ የሚጮሆ አንበሳ ስለቀረ ሳይሆን ለበዓል ምናምን በግ ፕላን የተደረገበት አንበሳ ስለቀረ ካልሆነ በስተቀር ዋይ ታሚ ዋይ ክርስቶስን እኮ ነው። መከበርን እንደ ፍራቻ የሚቆጥር ማህበረሰብ ነው። በቃ እዚህ ያሉ ስታከብሩት ለቀረኔ ራሴን አላወርድም ስትሉ አይ እቺ ልጅ እኮ ስለምትፈራ ነው። እግር ነው መፍራት እ ማንንም አልፈራ ማንን ማ ሰው ይፈራ እንዴ? ምድለ እኔ እኮ የመጀመሪያዋ ሰው እኮ ገጀራ ወቶብኝ አልፈራው ሰው የመጀመሪያዋ ሰው እኮ ገበሽ ፈሪ አደ ከዚህ በፊት እንኳን እንባይን ያሳያችሁ አልገባኝም ነበር። ኦ ማይ ጋድ ደሚደውልብኝ ከዚህ በፊት ራሱ ሙባይን ያሳያችሁ አልገባኝም ነበር ለካ መባባል ማለት መባባል ለካ የቲክቶክ ድምቀት ነው ትላለች አ ትመልሳለች ኦ ኦ ግርግር ግርግር ያዝ እንግዲህ ተቀበል ሂድ ተመለስ አልገባኝም ነበር አሁን ገብቶኛል ሲገባኝ ደግሞ ኦኬ ሆልድ ኦን እንደዚህ ነው እንዴ ኦኬ ለስዶ አሁን በቃ ደስ ይለኛል

እስካልሆነ ድረስ እና ምልላችሁ ፈልጊ ነው መባባል። ዲቦራ ባለጌ፣ ዲቦራ ሸሙጣ፣ ዲቦራ አስቀያሚ፣ ዲቦራ ሳይወረበርዋንት ቆንጆ ለሆንኩት እንግዲህ ቆንጆ ለሆንኳቸው ሰዎች ቆንጆ ነኝ፣ ለማስጠላበሳቸው ሰዎች ደግሞ አስቀያሚ። እኮ ፋክት እኮ ነው። ኦፍኮርስ እኔ እየጠላሽኝ እየደበርኩሽ ወይ ቆንጆ ናት ልትይኝ ናቸው? ምን እንደምትመስል ገባጣ ነው እምትይ። ገንባጣ ገንባጣ ወጣ እገባጣ ግንብራስ ዳይቦ እንዳለው ግንብራስ ገነስ አህያ ደደብ ሸሊ ስ ኖርማል ልትይ የምችው ነገር ነው። ኦፍ ኮርስ ልታደንቂኝ አትችይም። አንቺ ኬክ ሄሎ ኬኳ፣ ሄሎ የኔ ኬክ፣ ሄሎ የኔ ፍቅር እያልሽ ልትሰድቢኝ አትችይም። ኮርስ ልትሰድቢኝ የምችው እንደዚህ እያልሽ ነው እና ኬክ አይስክሪም፣ ምናምን እየተባባለ ሰው አይሰዳደም። ሰሚችን ነገር ነው እና አረን ፊልም ያ አረን ፊልም አለ ምን ብትለው እሙሙ ብትሉ እሙሙ አለኝ አለሽ። አንዱ ነግሬያቸዋለሁ እኮ ከነስትራክቸሩ ጉንጭ ያለው ከጎን መሀል ላይ ከፍል ያለ ትንሽ የከዳዳ ከታች አለኝ አላችሁ ሁላችንም አለን። ፎልስ ኢንፎርሜሽን ነበር ስቲል። በዛ ነገር ቡሊ ማድረግ የምትፈልጉ ሰዎች አላችሁ። አይዶን ጌበፎል

ማውራት ላይ የደረስኩብሽ ሪዘን እንደዚህ እንደዚህ እንደዚህ ብለሽ ማውራት መብትሽ ነው፣ ግን እስካልደረስኩብሽ ድረስ ደግሞ ነው። ዲቦራ እንደዚህ ናት ብለሽ እንትንሽም ላይ ብርሽን ከፍተሽ እስከ ማታ ስለኔ ብታወሪ አይዋያ ስክሮል ስክሮል የሚባለውን ነገር አድርጌ

ነው አሁን አንበሳው ስለቀረ እኔ ላይ ትንሽ ፎከስ ነው። አንበሳው የለም፣ ከሁን በላ አይመጣም የለም አንበሳ አንበሳ አይሰጥሽ ሳ አሁን ደግሞ የሆነሽ ነገር ሲገፋ ተመቶ አንበሳ ይሰጠኛል ብለች ነበር። የለም፣ የለም አንበሳ እንደ ውሻ ጭሁ የከፍታችሁ፣ እንደ ውሻ ጭሁ ቪዮን ቬንት ጨምር ይልኛለች። ሰው በደንብ እንዲያቀኝ ታደርግልኛለች። ደሴት ልታረግኝ የምችው ነገር ያለው በመጥፎ ምናምን በመጥፎ መታወቅ ምን ሆኖ ጥሩ ካላችሁኝ ሰው ከኔጌ ከፖዘቲቭ ይልቅ ከፖዘቲቭ ነገር ይልቅ ኔጌቲቭ ነገር ሞር አበሻን ኮሚኒቲ ያለውን ነገር አትራክት የሚያደርገን ኔጌቲቭ ነገር ነው። እኔ አሁን ለምሳሌ ስለ አንድ ሰው ጥሩ እየተወራሁን ከሚባል ይልቅ አንቺ እንዲህ ሲባል ቆሜ ስለምሰማ እኔም ስለምናይ ብዙ ጊዜ ፎከስ የምናደርገው ኔጌቲቭ ነገር ላይ ስለሆነ ኔጌቲቭ ነገር ላይ ብታተኩሩም፣ አይሮማይንድ አይሮማይንድ አክላይ ዋቨር ዋን ላ ሲደግማችሁ ተዋላችሁ። ግን እኔም በመሃል እኔም መልስ መስጠት ያለብኝም እያመዛዘንኩ ለራሴ ፋሚሊዎች ለራሴ ቤተሰቦች ነግራቸዋለሁ። ከተባልኩት በላይ ልባልም አልችልም። እንዴ ናችሁ በእግዚአብሔር በእግዚአብሔር በእግዚአብሔር